ብቻ አይደለም ታደርጉት፣ አለ የምንቸትና የሴት እኮ ትንሽ የለም። ለጃችሁም የንጉስ ሚስቶ ዘንድ እንደተቱ ይመጣል። አዛባ መዛክ፣ መገብ ማብሰል፣ ህፃናት ማጽዳት፣ እንጨት መስበር፣ ውሃ መቅዳት፣ በሙሉ ወንድ ስራ። ይህን ታደርጉት። ዝቅ ዝቅብ ብያ እግራችሁን ከፍ ብያ አንገታችሁ ነው ማስቀነጥስላለሁ። ከዛሬ ጀምሮ ማንኛውም ወንድ ከቤት እንዳይወጣ። አሁንም እንደ አባት